የምታስፈራ የምታስጨንቅ ዕለት ናት። ይቺ ዕለት የሰማይ መላእክትን ሰብስቦ የሰው ልጆችን ላድናቸው ወድጃለው መርጫ አለው ብሎ አትፍጠረው ብለው ሲናገሩ ነገር ግን በእመቤታችን በኩል እንደሚያድነው ቃል የገባለትን የሰው ልጆችን በላይ በሰማያት ቅዱሳን መላእክቱን ትቶ የወረደውን ጌታችን ኢየሱስ ክርስቶስን የፈጠራቸው የሰው ልጆች ተሰብስበው እንስቀለው ብለው የወሰኑበት ነው። ይህች ዕለት 12፣ ሐዋርያትን 72፣ አርድእትን 36፣ ቅዱሳትን 120 ቤተሰቦችን ሰብስቦ ስለ ዓለም ድህነት ቀን እየሰበከ ማታ ደግሞ ያስተማረውን በምስጢር እየተረጎመ ስለ ሰው ድህነት ይወጣ ይወርድ የነበረውን አምላካችንን በሌሊት በማታ ተሰብስበው ፍርድ አጉድለው ጌታችን ኢየሱስ ክርስቶስን ለመግደልና ለመስቀል የወሰኑባት ዕለት ናትና። እውነት የሰው ልጅ እግዚአብሔር ያሰበው እና እሱ ለእግዚአብሔር ያሰበለትን እንዴት የተለያየ እንደሆነ በጣም የምናይበት ናት። ይህች ዕለት ጌታችን ኢየሱስ ክርስቶስ ሰዎች ስለ እሱ ተሰብስበው ምን ያክል ክፋት እንደሚያስቡ ያየንበት ጥግ ነው። እግዚአብሔር ደግሞ በአንጻሩ ሰዎች ላሰቡት ክፋት ሊያረቅበት የሚችለውን የፍቅሩን ጥግ ያሳየበት ሳምንት ነው። በዚህ ዕለት ላይ አይሁድ ጌታችን ኢየሱስ ክርስቶስን ለመስቀል ብዙ ክሶችን ይፈልጉ ነበረ ምንም ምክንያት ግን ሊያገኙበት አልቻሉምና፣ ሰንበትን ሽራሃል እንዳይሉት በሰንበት ህሙማንን ፈውሰሃል ብለው እንዳይናገሩት፣ ክፉ ነገርም መክርሃል፣ ክፉ ነገርም አስተምርሃል፣ በኋላ በጀርባ ሴራ ስርሃል ብለው ምንም ነገር እንዳይናገሩት፣ ምንም ረወርና ሐናና ቀያፋ ሊያገኙበት አልቻሉምና፣ ብቸኛው ቀያፋ ተናግሮት፣ ህዝቡና በዛ በአይሁድ ሸንጎ ውስጥ የተስማሙት ሰዎች ግን እሺ ብሎ የተቀበሉት ህዝቡ ከሚበጠበጥ አንድ ሰው ቢሞት ይሻላል ብለው ነው። እና ቀያፋ አላወቀም እንጂ መንፈስ ቅዱስ አምኖበት ባይሆንም ወደው ሰውነቱን ለቃለ ትንቢት አሳልፎ ሰጥቶ በቅድስና ባይመላለስም በቃለ ጽርፈት ያናገረው ነው። ስለ ህዝቡ ሲል ሁሉ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሚሞት የተወሰነበት እለት ናት። ይቺ እለት ላይ አይሁድ ጌታችን ኢየሱስ ክርስቶስን ለመግደል በመስቀል ሞት ተላልፎ ለመሰጠት የወሰኑባት እለት በጣም ብዙ ነገሮችን ስለ አይሁድ የምታሳይናት። አይሁድ የዚህ ሸንጓቸው የራሳቸው ህግ ነበራቸው፣ በፍጹም የማያፈርሱት። በፍጹም ለዛ ህግ ተገዢ ሆነው ለብዙ ሺህ ዓመታት የተገዙለት ነበር። ነገር ግን ያቺ እለት ላይ ስለ ጌታችን ስለ ኢየሱስ ክርስቶስ ብለው ግን ብዙ ህጎቻቸውን አፈረሱ። የአይሁድ ህግ ብዙ ነበራት። ሸንጓቸው ሸንጓቸው በበዓል ቀን ፍርድ ማከናወን አይችልም ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ ሊሰቀልባት በተወሰነባት በዛች በእለተ አርብም ደግሞ ተፈርዶ በተሰቀለበት ግን በዓል እንዳይደርስብን ብለው ሥጋውን ለማውረድ ሲፋጠኑ አይተናል። ምርመራ በሚካሄድበት ምስክርነት በሚሰማበት ቀን የፍርድ ውሳኔ አይሰጥም። የምስክሮች ቃል እርስ በእርሱ ባይስማማ ተከሳሹ በነፃ ይለቀቃል። አንድ ምስክር በሌላ ምስክር ፊት ቃል መስጠት አይችልም። ከሳሹ ተከሳሹን በራሱ እንዲመሰክር ማድረግም አይፈቀድለትም። ለተከሳሹ ቢያንስ አንድ ጠበቃ ሊቆምለት ይገባል። ሊቀ ካህናቱ ሸንጎ ድምፅ እንዲሰጥ ይጠይቃል። ተከሳሹ ለምስክሮቹ መስቀለኛ ጥያቄም እንዲያቀርብ ይፈቀድለታል። አይሁድ እንኳን ወንጀል ፈጽሟል ያሉትን አንድ ወንጀለኛ እጅ ከፍንጅ ካልያዙት በስተቀር በምሽት ይዘውት ለፍርድ እንዲቀርቡ ህጋቸው አይፈቅድላቸው በወንጀሉ አባሪ ተባባሪ በሆነው ሰው ጥቆመ ወንጀል የፈጸመውን አንድ ወንጀለኛ ሰው እንዲይዙም አይፈቅድላቸውም እና አሁን የዘረዘርናቸውን እንኳን አስር የአይሁድ የሸንጎ ህግ ብናየው በጌታችን ዘንድ ያላፈረሱት ምን አለ? እርሱን በእጃቸው አስገብተው ለማሰቃየት እርሱን በእጃቸው አስገብተው እንደ ነሱ ስርዓት በድንጋይ ተወግሮ እንዲገደል ሳይሆን፣ በአይሁድ በሮማውያን ስርዓት መሰረት ከባድ ወንጀልን የሰሩ ሰዎች እንደሚቀጡት በመስቀል ላይ ተቀጥቶ እንዲሞትና ለሚከተሉትም ሰዎች በሙሉ ሀፍረትን እንዲለብሱ ሊያደርግ የሚችልን ምን ያላፈረሱትና ምን ያልመከሩት ነገር አለ በዚች ምሽት ይህች ለት ስለኛ ሲል ብዙ ምክርን የመከረ ስለኛ ሲል ሰው ሊሆንን የወደደ ስለኛ ሰው ስለኛም ደግሞ ሰው ሆኖ የተመላለሰ ጌታችን ኢየሱስ ክርስቶስን የሰው ልጆች ደግሞ በሱ ላይ ምን ያክል በጀርባ እንዳደቡበት የሚነገር ነው ዛሬ እውነት ለመናገር እንዳይሁድ ሸንጎ ተሰብስበን ጌታችን መድኃኒታችን ኢየሱስ ክርስቶስን አንስቀለው እንጂ አካሉ በሆነች በቤተ ክርስቲያን ላይ ተሰብስቦ ማን ክፉ ያላደባ አለ? ማን ክፉ ያልተነጋገረ አለ? አካሉ የሆነች ቤተ ክርስቲያን ህንፃዋ ብቻ አይደለችም። ከአፈር አበጅቶ ሕይወትን እስትንፋስን እፍ ያደለየበትን ይህንን የሰው ልጅን ሰውነት ለማፍረስ ለመናድ አስነዋሪ የሆነውን ነገር ለማድረግ ምን ያልጎደለ ፍርድ አለ? ዓለም በጣም ነው የምትገርመው። ጌታችን ላይ በነገራችን ላይ ያላሳየችውን ፍቅርና ርኅራሄ ክርስቲያኖች ይህች ዓለም ለእነሱ እንድታሳያቸው መጠበቅ የላቸውም። ጌታቸውን በማታ እንደፈረዱበት ክርስቲያኖችም ሰው በማይሰበሰብበት በማታ ላይ ነው ፍርድ የሚተላለፍባቸው። አሁን ላይ ጌታቸው ያለምንም ሕግ ተከሳሽ እንደመሆኑ ጠበቃ ሳይቆምለት ስለ ራሱ ሳይከራከር ራሱን መስቀለኛ ጥያቄ ሳያቀርብ እንኳን ሁሉም ነገር እሱ ሳይቀርብ ከጀርባው እንዳለቀ ሁሉ፣ ዛሬ እኮ ክርስቲያኖች እነሱ ባልተገኙበት የሞት ፍርድ የሚተላለፍባቸው እነሱ ተገኝተው እንኳን መስቀለኛ ጥያቄ ሊጠይቁ ጠበቃ ቁሞ ስለ መብታቸው ሊከራከሩ ይቅርና ያንን ሁሉ ነገር ተነፍገው እንደአምላካቸው እንደ ኢየሱስ ክርስቶስ እንደሚታረዱ በጎች እንደዚሁ ዝም ብሎ የሚፈረድባቸው ናቸው። ይች እለት ለጌታችን ምክር የተመከረባት ናት። ይች እለት ግን ብዙ ሰማዕታትን ብዙ ስለ ክርስቶስ ዋጋ የከፈሉ ጻድቃንን ደግሞ የምታጽናና ቀናት ጌታቸው በእንደዚህ አይነት ጭንቅና መከራ ውስጥ ሆኖ የተቀበለውን ይህንን ያልነበረበትን ክስ ሲያስቡ እነሱ ምንም ክስ አያስጨንቃቸውም። ሰማዕታቱ በአላውያን ነገሥታት ፊት ቆመው እነሱ በቆሙበት ምክር ሲተላለፍ፣ እነሱ በቆሙበት ላይ የሞት ፍርድ ሲወሰን እኮ ምንም እንዲያውም አይገርማቸውም። ለምን ጌታቸው እሱ ሳይቆም ፍርድ ተወስኖበት በተወሰነበት ፍርድ ቤት ነበረ ቆሞ እንዲህ ተደርጎብሃል እየተባለ እንደ አዲስ ክስ ሲነበብለት የነበረ ይቺ ቀን እኛን እንድናይ ታደርገናለች። ቀጠለን በዚህ ችምለት ላይ ለተረቡን ማርያምን ታፍረት ወደ ጌታችን ወደ ኢየሱስ ክርስቶስ ገብታ ሽቱ የቀባችበት ዕለት ናት። ጌታችን ስምዖን ዘለምጽ ቤት ነበረ። በነገራችን ላይ የገባው ለምጽ በአይሁዱ በኦሪቱ ስርዓት መሰረት አንድ ኃጢአተኛ ኃጢአት ሲኖርበት የሚታይበት የሚወጣ ምልክት ነው እና ስምኦን ዘለምጽን ክርስቶስ አልተጸየፈውም። እሺ ብሎ ነበረ ያስገባው፣ ቤቱም ደግሞ ያርደረለት እና እሱ ሳይጸየፈው የገባበትን ያችን ቤቱን ግን እንደሱ ለምጽ የሌለባት ማርያምን ተፍረት ግን ስትገባ በጣም ተናደደ። በጣም ይገርም እኮ ነው፣ የሚታይ ኃጢአት ያለን ሰዎች ክርስቶስ ሳይንቀን ቤቱ አቅርቦን የማይታይ ኃጢአት ያላቸውን ሰዎች ወደ ቤቱ ሲቀርቡ ግን ለመግፋት ያለን ፍጥነት፣ ለመግፋት ያለን ችኮላ የሚደንቅ እኮ ነው። አምላካችን ኢየሱስ ክርስቶስ ያቺኝ ሴት ወደ እሱ ቀረበች። ይዛለት ልትመጣው የምትችለው ምንም ነገር አልነበራትም። ያላትን ሀብት በሙሉ በክፉ ያገኘችውን በሙሉ ሰብስባ ሽቱ ገዝታበት ያዘገጃት የነበረውን ሰይጣን በጥቂቱ ነገር ብዙ ነገር ሊያወርሳት የሚችል አምላክ እንዳለ ነግራው ገባች። ደጁ ክፍት ነበረ። ወረደች ከጌታችን ከኢየሱስ ክርስቶስ ስር እንባዋን አፈሰሰች። የክርስቶስ እግሩ ቤተ ክርስቲያን ናት። ዛሬ ምእመናን የሆንን ሰዎች በሙሉ ከቤተ ክርስቲያን ስር ወርደን እንባችንን ስናፈስ የክርስቶስ እግር ስር እንዳፈሰስ ነው። አፈሰሰች ማበሻ ጨርቅ አልነበረም። በጸጉሯ አበሰችለት። ስምዖን እንዴት ባለ ኃጢአት ያለች ሴት ብትኖር እንዲህ ሊያስቀርባት አይችልም ብሎ አሰበ። የልቡን ያሰበ ክርስቶስ ያወቀበት ተናገረው። አንተ ከገባው ጊዜ ጀምሮ መች እንኳን በእግሬ አቧራ ሲነካው ለነበረው ሰውነቴ መቹ አምጥተ እንኳን አጠብከኝ እሷ ኮ በንባዋኑ አረሳ ያጠበችኝ አለ። ብዙ ስለ ክርስቶስ ያላረግንለትን ነገር ሰው ሲያደርግለት ለምንድን የሚከፋል? ብዙ እኛ ወደነዋል ብለን ለምንናገረው ክርስቶስ ፍቅራቸውን ግን እኛ ከገለጥንለት በላይ ለገለጡለት ሰዎች ለምንድን ነው የቅናት መንፈስና ክፉ የሆነ ሀሳብ የሚያድርብን? የማርያም እንተህፍረትን ስቃይ የሚሰቃዩ እኮ ዛሬም ክርስቲያኖች ብዙ አሉ። እንደ ስምኦን ዘለምፅ ቤተ ክርስቲያን ውስጥ ደግሞ ገብተው ክርስቶስ ቤታቸው ማረፉን ለትህትና ደጅ እንደ መክፈት እንኳን ሳይሆን እንደ ትቢት የሚቆጥሩት ጌታ ያረፈበት ደጅ ነው እናንተ ለትገቡ አይገባችሁም፣ እያሉ የሚያባርሩ ጌታ ግን አይገርምም የተቀመጠበት ያች ደጅ ውስጥ ኃጢአተኛ ቤት ውስጥ እንዳደረ ኃጢአተኞችም ሲገቡ ምንም በፍጹም ኃጢአተኛ ሲበዛ ማይጨንቀው ሰው እኮ በሽተኛ ሲበዛ እንኳን ይጨንቀዋል። አንዱ እንኳን ጤነኛ በሆነልኝ ይለ በታመሙ ሰዎች መካከል የሚገኝ ባለመድኃኒት ነው ክርስቶስ። በጣም ነው የሚገርመው። ሽቷን አፈሰሰች። ያ ሽቱ ሲፈስ የማርያም እንተ ዕፍረት ለዘመናት ሲሸት የነበረው የኃጢአት ክርፋት ሽታ ራቃት ክርስቶስ ያፈሰሰችውን እንባ ልቧን ዝቅ ማድረጓን ተመልክቶ ምሕረትን ሲሰጣት አሳልፎ የሚሸጠው ይሁዳ ግን ተናገረ። ይሄ ሽቱ ቢሸጥ እኮ 300 ዲናር ያወጣል አለ። ሌባ አይደለም ሽጦ ገንዘብ ያዥ ተቆጣጣሪ ስለነበረ የሚገቡትን ገንዘቦች በሙሉ ይቆጣጠር ስለነበረ ያቺ ተሽጣ የምትገባው ኪሱ ስለምትገባ ቢሸጥ ብሎ የተናገረው ቃል ለጉባኤው ገንዘብ ለአገልግሎቱ አሳስቦት አይደለም፣ ለኪሱ የምትገባውን አስቦ ነው። ዛሬ ሲ ብዙ ኃጢአተኞች መመለስ ለስንቱ ሰው እኮ የንግድ መናሀሪያ ሆኖለታል። ኃጢአተኞች መጥቶ ከእግዚአብሔር ፊት የሚያፈሱትን እንባቸውን ሳይሆን ገንዘባቸውን ፈልገው እንባቸውን የማያብሱላቸው ስንት ሰዎች እኮ ያሉበት ዘመን ላይ ደርሰናል። ይሄ ከማናችንም በነገራችን ላይ ተጠያቂነት የሚያመልጥ አይደለም። ይህንንም የምንሰማ ሰዎችም ሰውን አናስብ ስንቱ በእግዚአብሔር ፊት ያፈሰሰውን እንባም ይምርሃል ብለን ከመጥረግ ባለፈ ስንት ያላደረግንበት ክፉ ነገር፣ ስንት ራሳችንን መቀመጥ የማይገባን ቦታ አስቀምጠን የፈረድንበትም አለን። ይሁዳም ተመሳሳይ ነው። እንዳዘነ እንደተቆረቆረ መስሎ ተናገረ። ቅዱስ ዮሐንስ ወንጌላዊ ግን ይገርማል። ምን አለ? ይህን የተናገረው ሌባ ስለሆነ ነው። ሌባ ስለሆነ ሌላ ምንም ነገር ስ አሳስቦት አይደለም። የሷ ነፍስ እና